ፕሌን ለመጀመሪያ ለማጥፋት ወይም ደግሞ ለማስወገድ የተላከውን ምንድ ነው ቅጥረኛ ልበለው፣ የራሄል ቅጥረኛ እንግዲህ ለማጥፋት ተልኮ ራሱን በመጀመሪያ ቀድሞ ጠፋ ማለት ነው። ትናንትና እንዳየነው ከሆነ ራሄል ሁለት ትዕዛዝ ሰጥተው ነበረ። አንደኛ ፕሌንን ለማጥፋት፣ ሁለተኛ ደግሞ ጽናትን ለማጥፋት፣ የሁለቱም አድሬስ እና ፎቶግራፍ ሰጥተዋለች። መጀመሪያ የምታጠፋው እቺ ነች፣ እቺ በጣም ነቅዝ ነች አለችው። እሱም ደግሞ እኔም ከሷ የባስኩ ነቅዝ ነኝ አለ። ነቅዝ ነው? አዎ፣ ነቅዝ በቃ ነቅዝ። ምንድን ነው ካለችው፣ ነቅዝ ማለት እንትን የሚበላው ማለት ነው። ጥራጥሬ በቆሎ ከቆየ በኋላ የሚበሏን ነቅዝ የሚባሉ ትንሽ ትሎች አሉ። ትል ነው? አዎ፣ እንደዛ ነገር ማለት ነው። አዎ፣ ከነ መሰረቱ ልንገራችሁ ብዬ ነው። አይ እኛም ከኛ የባስን ከሱ የባስን ነቀስ ነው ብለው እንግዲህ የውርሷን ለማጥፋት እንዳያችሁት ኋላ ኋላ እየተከተለ ነበር እና መጨረሻም ራሱ በዚህ መልኩ ተወግቷል ማለት ነው። ግን አልሞታም፣ ሊነቀም ይችላል። ብሌልን ትንሽ እየ አጥቅቷት ነበረ፣ ግን የትንሽ ተርፋለች ማለት ነው። ይህ ሁሉን ግን የራሄል ስራ የራሔል ስራ ይሳካ ይመስላችኋል? እንደዚ አይነት ተንኩለኝ ሰዎችን የውራሳቸውን መጥፊያቸው ሲደርስ ነው ሰው ላይ የሚያደርሱት ማለት ነው። እንግዲህ የሰውን ደስታ የማያስደስታችው የጋሽ ግርማን መነሳት ወይም ደግሞ መቆም እንዲሁም ደግሞ ከመጀመሪያ ካለበትን የጤንነት ሁኔታ ትንሽ ሻል ስላለው እንግዲህ ደንግጧል። ካምፓኒውን ባለቤት ነኝ የሚል ሰውዬ እንዲሁም ደግሞ ተንኮለኛዋ ራሔል፣ እዛ ቤት ስራን ያስወጣቸው ጽናትና ባቢ በሷ ምክንያት ነው። እዚህ ስራ እስካሉ ድረስ ሁለቱም መገናኘታቸው የግንኙነታቸው ስለማያቆሙ መጨረሻ ላይ አንተም ስለሚያጠቁ ከዚህ ስራ ሁለቱም ማስለቀቅ አለበት ብላ ትእዛዝ ሰጥተዋለች። እሱም ደግሞ ያው ያገኘው በህገወጥ መንገድ ስለሆነ ድርጅቱም የእሷን ትእዛዝ እሺ ብሎ ተቀብሏል። በነገራችን ላይ አንዳንዴ ሰው በራሱ የማይወስን ከዚህ እንውጣና ማለት ነው እኔ ሁሌ እምላቸዋለሁ። ድራማ ስታይ ወይም ደግሞ እንደዚህ አይነት ነገር ስታዩ የሆነ ራሳችን የምንወስደው ነገር አለና ዝም ብለን ድራማውን አይተን ወይም ደሞ ትምነን አይደለም። ይሄ ቋሚ ኖርማሊ፣ ከዚህ ውጪ ሪሊ የሚሰሩ ነገሮች አሉ፣ ከድራማው ውጪ ማለት ነው። አንዳንድ ሰው በራሱ የማይቆም ሰው አለ ማለት በራሱ ሀሳብ በራሱን እንድንከት የማያደረገ ፣ ሁሌም የሆነ በሰው ተከሻ የሚራመድ ወይም ደሞ ሰው ሲያዘው፣ የሰውን ትእዛዝ በዚህ በዚህ መልኩ ብሎ የሚወስድ ሰው ስላለ ነው ነው። አዎ፣ እንደዛ አይደለም። ሰው ማንም ሰው የራሱ አቋም ሊኖረው ይችላል። የራሱ የሆነ ሀሳብ በራሱ ሀሳብ ምናልባት አንዳንድ ነገር ለመወሰን የሆነ እንደ ድርጅትም ይሁን ብቻ ማንም ነገር አንድ ሰው በራሱ ማድረግ ይፈልጋል። የግድ ድርጅት መሆን የለበትም። ትንሽም ይሁን ትልቅ በራሱ እንትን ይላልና ሀሳብ ምናልባት ካማከረ ወይ ቅርብ ለሆኑ ባልደረቦቹ በስራም ሊሆኑ ይችላሉ፣ ጓደኛም ሊሆኑ ይችላሉ። ሁሉም አማከር አግባብ ባይሆንም እንደ ጥንትናም ሙሉ ለሙሉ ሳቡ የሰው ሀሳብ መቀበል ሳይሆን አንድ ሰው የሆን ነገር ሲያደርግ ወይም ደግሞ ለማድረግ ሲወስን የራሱ እንትን አለው፣ ፕላን አለው። በዚህ ቅሳት በዚህ ይሄን ያደርጋለው ይሄን በ አልኳቸው ቁ የግድ ድርጅት መሆን ያለበትም ትንሽ የም ነገር ሆን የሆነ ሀሳብ ያለው ነገር ፕላን ይወጣለት ነገር አንድ ሰው ድንገት ተነስተው የሆን ነገር አያደርግም። ግን መጀመሪያ ያን ነገር ፕላን ያወጣል፣ ያስባል። ከዛ በኋላ ማድረግ አለበትን የራሱ ሙሉ ኮንፊደንስ ኖሮት ያደርጋል ማለት ነው። ሲያደርግ ደግሞ ወይም ደግሞ ከማድረጉ በፊት እንደዚህ አንዳንድ ሰዎች ወይ ጓደኞቹ፣ የስራ ባልደረቦቹ እንደዚህ ሊያደርግ ሊያማክር ይችላል። አንዳንድ ሰው ደግሞ ጭራሽ አያማክርም ማለት ነው እና ያን ካማክራቸው ሰዎች ማንም ሰው ማንም ሰው አያማክርም በእርግጥ የሆነ የሚያምነው ሰው ነው። ከዛን ሀሳብ ሲሰጠው ሙሉ መቶ ፐርሰንቱ አይቀበልም ምናልባት ሀምሳ ፐርሰንቱ ከሱ ተመሳሳይ የሆነ ሊወስድ ይችላል። አንዳንድ ሰው ደግሞ ምንም የማመክርም ዝም ብሎ ራሱን አስቧል አቅዷል። ያን ነገር ደግሞ አድርጎ ያሳያል መጨረሻ አካባቢ ማለት ነው። ማለት ከሆነም ይሁን ካልሆነም አይሁን ብሎ በኮንፊደንስ ይገባበታል። ያ ነገር ሰርቶ መጨረሻ አካባቢ ያለ መሆን እልሙ ተሳክቶ ሰውን ሲያይ ደስ ይላል ማለት ነው። ምንም ሳይናገር አንዳንድ ሰው ደግሞ ልክ እንደ ጋሽ መስፍን ሰውን የሰውን ሀሳብ ብቻ የሚቀበሉ ይሁን በራሳቸው የማይተማመኑ ሰው ይሁን አይሆንም ይሳካ አይሳካም መጀመሪያ የራሱ ብሌን ያወጣል። በቃ ከዛ በኋላ ከሆነ መሳየው ካልሆነ ግን ወስኖበት ስላደረገው ምንም እንትን አይልም። እንትና ነው እንደዚህ ያደረገች ነበር ወይም ደግሞ እንትና ነው ያደረገ ነበር። ይሄ የእሱ ምክር ነው የእሱ ብሰማ ኖሮ የእሱ ባልሰማ ኖሮ ይሳካ ነበረ የሆነ ውዝግብ ነገር ማለት ነው ግን በራሱ ከወሰነ ከማንም ሰው አይጣላም። ከማንም ሰው ሰጥ አገባ ወይም ደግሞ ይሄ ምንድ ነው ዞሮ መጀመሪያ እንትን ነበረው ማሰብ ወደፊ ወደ በኋላ ነበረው ነገር ሳይሆን ወደፊት እንትን አይለም እና እንደዛ አይነት ሰዎች አሉ። አሁን ጋሽ እንትናን ሳየው በቃ ምንድነው ደዛ ላይ በቃ ልክ ነሻው ይወርሱኛል ጽናትና ባቢዚን ከቀጠሉ አንተ ሆነ ነገር ብትሆን በቃ ንብረቱ የነሱ ነው፣ ወይም ደግሞ እስካል ሆንክ ማለች እኮ ተሰውሳለ በሆነ ነገር ያጠፋዋልና ሞታ ይላሉ። ከዛ ይሄ ንብረት ልጁ ነውና ልጁ ወርሰዋል። ስለዚህ የሆነ ነገር እንዳያረጉ፣ ንብረቱ እንዳይወሰድብህ፣ ከዚህ ድርጅት አስወጣቸው አለች። ሙሉ ለሙሉ የእሷን ሀሳብ እሺ ብሎ አስወጣቸው። ይሄ ነው ሙሉ ለሙሉ ሀሳቡ። አንድ ልጁ ነው። ምንም እንትን ማለት አይፈልግም እና በእሷን ሀሳብ ብቻ ወደ ውስጡ ጣልቶት ምናምን አይደለም፣ እሷ ባለችው ነገርና ሁለተኛ ደግሞ ያን መጀመሪያ የነበረበትን ችግር መጀመሪያ ያሳለፈውን ችግር አሁን በዚህ ሁኔታውን ተቀይሮ ያው የመጣበትን አግባብ ባይሆንም እንደ አግባብ እንዳልሆነ ደግሞ ራሱ ያውቃል እና አሁን ወንደ ሱፉ ከረባው ገጭ አድርጎ በዚህ መስለ ቢሮ ቁጭ ብሎ እንገና ይወሰድ ባል ሲባል አስባችሁታል? ምንም ነገር ያደርጋል ግን ልጁም ደግሞ ጠልቶት አይደለም፣ ልጁም ይወደዋል። ነገር ግን ወደዛ ሕይወት መመለስ ስለማይፈልግ እንዳለችውም የእሷው ምክር ተቀብሎት እውነት አድርጎት በቃ ሊጠቀሙኝ ነው ምናም ብሎ የእሷን ሙሉ ለሙሉ ሀሳብ ተቀብሎ ነው ከዚህ ድርጅት ያስወጣቸው ማለት ነው። ስለዚህ እንደዚህ አይነት በሰውን ሀሳብ የሚራመዱ ሰውን እንትነት አድርጉ፣ የምሬ ነው ብላቸው ይሁን፣ አንድ ቀን ይጥላቸዋል። በፈጣሪያቸው ብቻ ተማመኑ። የምትችሉትን አድርጉ። ይሄን አደርጋለሁ ብላችሁ ሰው ላይ መቆም ወይም ደግሞ እንትን ላይ ሰው ላይ መደገፍ አያስፈልግም። ሰው ከእጅ ነው ይከዳችኋል። ትናንትና ከእናንተ ጋር ነበሩ ሰዎች ዛሬ አይኖሩም። ትናንትና ከእናንተ ጋር ያሳለፉ ዞሮ ያው በጓሮ ሌላ ነገር ነውና፣ የሰውን ሀሳብ ሙሉ ለሙሉ አክሴፕት አታድርጉ። የራሳችሁን ተማምናችሁ ያው ላንድ ፈጣሪያችሁን ተደግፋችሁ እሱን የተደገፈ ማንም አይጥላውም። እና ሰው ግን ሰው ይጥላችኋል። ምንም ቢወዳችሁ ቢያከብራችሁ የሆነ ጊዜ ሲመጣ ሰው ከጂ ነው፣ እንደ የማይከዳው የተደግፋችሁን የማይጥላችሁ አላህን ሁላችሁም በምታምኑበት ሰው ሳይሆን ፈጣሪያቸው የተደግፋችሁ ስትጓዙ እሱ ጥሎም አይጥላቸው ማለት ነው። እና ሰው ነው የተደገፈው አንድ ቀን በሚዲያም የምናየው ነገር አለ። አንዳንድ ሁነታው ነገሮች ማለት ነው። ስለዚህ የምለች ፈልጌ ነው በጥቅሉ የራሄን ሙሉ ሀሳብ የራሄንን ደግፎ እንግዲህ፣ አሁን መጨረሻ አስቡት። ያዙኝ ልቀቁኝ። ያን ከዛ ካምፓኒ ያባረረው ልጅ ለማስገባት ሞክ እንትና አለ ማለት ነው። ገብተህ መቀጠር ትፈልጋለህ፣ ስራህን መቀጠር ትፈልጋለህ። የፈሪ እንትን። ስለዚህ አንዳንዴ እንትን ነው ሰው ላይ ተንኮል ስታደርጉ ደግሞ ያው እንደቀረባቸው ሁን በራሄል ነው ይህን ራሄል ሀሳብሽ መቼ ባይሰካም እንደ ራሄል አይነቱ ተንከሴ ሰዎቹም አሉ፣ የለም ማለት አይደለም። በጣም ብዙ አሉ። ስለዚህ ምንላቸው ፈልጌ ነው በጥቅሉ አንድ ጋሽ መስፍንን ሀሳብ ይህንን በህገወጥ ነገር የመጣ መቼም አያስተኛችሁም። የሰውንን ይሄ ገፍም ሰርታችሁ እውነት ውስጣችሁ ልባችሁ እያወቀል ሰው ላይ ክፋት አደርጋችሁ ጥሩ እንቅልፍ የሚተኛ ማንም የለምና የምር ነው ብላቸው ምንም አተኙ በእርግጠኝነት ምክንያቱም ወደዛ ህይወት ወደነበረባችሁ ልትመለሱ አትፈልጉም ያ ደግሞ እንቅልፍ ያሳጣችኋል እኔ ግን እንቅልፋችሁም ላያሽ ብላችሁ ተኝታችሁ ወደነበረባችሁ ወደ ራሳችሁ ነው እንጂ ይሄ ዛሬው አልጋ ባልጋ ደራርባችሁ ተኝታችሁ እንቅልፍ ከምታጡ መሬት ላይ ተኝታችሁ ጤነኛ ነው እኮ ይሄን አሁን ጋሽ ያለበት ጭንቀት እውዩት እንግዲህ። እና ድራማ ነው ትላለች፣ ያነው ድራማ ነው፣ ግን ብዙ ሰው አለ እንደዚህ አይነት ሪል ነው። በድራማ መልክ ይቀብ እንጂ ሁሉ የምንለው ነገር ነው። እና አንዳንዴ ዝም ብሎ አይተን ቫይራል ወይ ጽናት ምናምን ብለን አይደለም ማለፍ ያለብን ድራማቦች፣ አልፈን ተመስጠን ትምለን ሳይሆን እንደዛ አይነት ነገር አለ በዙሪያችሁ፣ አካባቢያችሁ ሊሆን ይችላል ሚዲያም ላይ ሊሆን ይችላል። እና ብዙ ሰዎች አሉ እንደዛ የሚያደርጉ በተለይ ደግሞ ሰው ላይ እንትን የሚሉ በራሳቸው የማይተማመኑ ሰዎች አሉ። መጀመሪያ በራሳቸው ስሩ፣ ሰውን አትተማመኑ። የምሌላ ብቻ ሰው ይጥላቸዋል፣ አንድ ቀን ይጥላቸዋል። ሁሌም ከእናንተ ጋር የሆኑ ቅድም እንዳልኩት ከፈጠሪያቸው ጋላ ካላ ከምትሰሩት ነገር ጥሎም አይጥላቸውምና፣ ሰው ገፊ ነው፣ ሰው ይጥላቸዋል። የሰውን እንትን አትቀበሉ፣ በራሳቸው ተንቀሳቀሱ። ሰላማችሁ ይብዛ። ባይ ባይ።